ሰላም እንደምን አላችሁ፣ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ በብዛት ምራቅ አፋች ውስጥ የሚመጣበት ምክንያት ምንድን ነው? በጣም ብዙ ሰዎች ትጠይቁኛላችሁ። ምራቄ በጣም ይበዛል ምን ላደርግ ምናምን ብላችሁ ትጠይቁኛላችሁ። በዚህ ዝግጅት የምራቅ መብዛት ምክንያቶች ምንድን ናቸው፣ የምራቅ መብዛት መታከም ይችላል ወይ፣ ምን አይነት ችግሮች የምራቅ መብዛትን ያስከትላሉ፣ በዚህ ዝግጅት ነግራችኋለሁ። የምራቅ መብዛት ብዙ ሰዎች ላይ በተለይ ህፃናት ላይ እንደዚሁም ደግሞ ትልልቅ ሰዎች ላይ ሊከሰት ይችላል። ህጻናት ላይ በተለይ በብዛት የመዋጥ አቅም ስለማይኖራቸው እንደዚሁም ደግሞ አፍንጫቸው በተለያየ ምክንያት ሲደፈን በተለይ አፍንጫ ውስጥ በሚበቅሉ ስጋዎች በተለይ ደግሞ ናዛል ፖሊፕ ብለን በምንጠራው ችግር ሲደፈን ህጻናት ላይ ምራቅ መብዛት ሊኖር ይችላል። እንደዚሁም ደግሞ ኒውሮሎጂክ ፕሮብለምስ ምንላቸው ወይም ደግሞ እንደ ሰረብላል ፐልሲ ብለን የምንጠራው ወይም ደግሞ የአንጎል ችግር እንደዚሁም ደግሞ ያ የአንጎል ችግር ምራቃቸውን በሚገባ መልኩ መዋጥ ማይችሉ ከሆነ እንደዚሁም ደግሞ ኮሚኒኬሽናቸው ወይም ደግሞ ንግግራቸው ትክክል ካልሆነ እንደዚሁም ደግሞ ሰውነታቸው ላይ የሚታዩ የተለያዩ ምልክቶች የአንጎል ችግር እንዳለባቸው ጠቋሚ ሊሆን ይችላል። የምራቅ መብዛት ችግር ለአጭር ጊዜ የሚከሰት ወይም ደግሞ ለረጅም ጊዜ የቆየ ችግር ሊሆን ይችላል። ለአጭር ጊዜ የሚከሰቱ ችግሮች ወይም ደግሞ ምክንያቶቹ በጣም ይታወቃሉ ወይም ደግሞ ትንሽ ምክንያቶች ናቸው። ነገር ግን ለረጅም ጊዜ የሚከሰትባቸው ምክንያቶች ወይም ደግሞ ምራቅ እንዲጠራቀም የሚያደርጉ ምክንያቶች አንደርላይን ኮዝ ወይም ደግሞ ውስጣዊ ችግር እንዳለ ጠቋሚ ናቸው። ለአጭር ጊዜ የሚከሰቱ ችግሮች በአብዛኛው አፍ ውስጥ ያሉ ችግሮች ናቸው ወይም ደግሞ አፍንጫ ውስጥ ያሉ ችግሮች ናቸው። ለምሳሌ ዴንታል ኬሪስ ወይም ደግሞ የጥርስ መቦርቦር ለዚህ ችግር ወይም ደግሞ ለዚህ የምራቅ መጠራቀም ምክንያት ሊሆን ይችላል። አፍ ውስጥ ያሉ ማናቸውም አይነት ኢንፌክሽኖች ወይም ደግሞ ብግነቶች በቀላሉ የምራቅ መሰብሰብ እንዲኖር ያደርጋል። ለምሳሌ አፋቸው ላይ ወይም ደግሞ ምላሳቸው ላይ በተለያየ ጊዜ የተለያየ ቦታ እየቀየረ ቁስለት የሚወጣባቸው ሰዎች አሉ። ይሄ አፍተስ አልሰር እንለዋለን። እንደዚህ አይነት ችግር ያለባቸው ሰዎች አፍተስ አልሰሩ ወይም ደግሞ ቁስለቱ በሚመጣ ሰዓት ምራቃቸው ይሰበሰባል ወይም ደግሞ ምራቅ ያበዛሉ። እንደዚሁም ደግሞ በተለይ የአፍ ንጽሕናቸው በጣም ደካማ የሆኑ ሰዎች ምራቃቸው በጣም ብዙ ነው። በተለይ ከአፍ ንጽህና ጉድለት ጋር ተያይዞ ኢንፍላሜሽን ወይም ደግሞ ብግነት የምንለው ነገር አለ። ኢንፍላሜሽን በነገራችን ላይ ሰዎች እንደ ዲዚዝ ወይም ደግሞ ችግር እንዳለበት ማኒፌስት ሊያደርጉ ይችላሉ። ነገር ግን ይሄ ኢንፍላሜሽን ብለን የምንጠራው የተለያዩ ኬሚካሎች ሰውነታችን ውስጥ እንዲረጩ ወይም ደግሞ እንዲመረቱ በማድረግ የምራቅ መጠን እንዲጨምር ሊያደርግ ይችላል። ለምሳሌ ፕሌክ ብለን የምንጠራው ወይም ደግሞ ሻህላ ብለን የምንጠራው እንደዚሁም ደግሞ የድድ ኢንፌክሽን ያላቸው ሰዎች ጅንጅቫይተስ ወይም ደግሞ ፔሪዶንታይተስ ሊሆን ይችላል። እንደዚህ አይነት ችግር ያላቸው ሰዎች በብዛት ምራቃቸው ለተወሰነ ጊዜ ወይም ደግሞ ችግሩ እስኪወገድ ድረስ ምራቅ እንደዚሁ ሊመጣቸው ይችላል። እንደዚሁም ደግሞ ሌሎች ኬሚካሎች ቶክሲሲቲ ሲኖር፣ ለምሳሌ እንደ ሜርኩሪ ቶክሲሲቲ በድንገት ሰዎች ሲገጥማቸው የምራቅ መጨመር ወይም ደግሞ የምራቅ መጠራቀም ሊኖር ይችላል። በነገራችን ላይ ምራቅ የሚጨምርበት ምክንያቶች ሁለት ናቸው። የመጀመሪያው የሳሊቨሪ ግላንድ ወይም ደግሞ ምራቅን አመንጭ የሆኑ እጤዎች በብዛት ምራቅን ማምረት ነው። ሁለተኛው ደግሞ ለመዋጥ ወይም ደግሞ የሚመረተውን ምራቅ ለመዋጥ መቸገር ነው። ስለዚህ በእነዚህ በሁለት ምክንያቶች ነው ምራቅ ሊጨምር የሚችለው። ስለዚህ በአብዛኛው የምራቅ መጠንን ሊጨምሩ የሚችሉ ችግሮች ከኢንፌክሽን ጋር፣ ከኢንፍላሜሽን ጋር፣ ከቶክሲሲቲ ጋር የተያያዙ ናቸው። እንደዚሁም ደግሞ እነዚህ ችግሮች በተለይ የቫይረስ ኢንፌክሽን፣ እንደዚሁም ደግሞ ህጻናት ላይ ጥርስ ሊያበቅሉ ሲሉ የሚፈጠረው ሁኔታ የምራቅ መጠን እንደዚሁ እንዲጨምር ያደርጋል። እንደዚሁም ደግሞ እርግዝና እንደዚሁ ምራቅ እንዲጨምር ያደርጋል። በእርግዝና ወቅት ሴቶች በብዛት ምራቅ አፋቸው ውስጥ በመጠራቀም ወይም ደግሞ በመብዛት ይታወቃል። እንደዚህ አይነት ጊዜያቶችም የምራቅ መጠንን እንደዚሁ ይጨምራል። አንቲሳይኮቲክ መድኃኒቶችን የሚወስዱ ሰዎችም እንዲሁም ደግሞ ሊት የሚባለውን መድኃኒት የሚወስዱ ሰዎች የምራቅ መጠናቸው ይጨምራል። እንደዚሁም ሌላው ደግሞ ጋስትሮኢሴፋጃል ሪፍሌክስ ዲዚዝ ምንለው ወይም ደግሞ የአሲድ ወደ ግሮሮ በየጊዜው መምጣት የምራቅ መጠን እንዲጨምር ያደርጋል። ምክንያቱም ጋስትሮኢሴፋጃል ሪፍሌክስ ዲዚዝ ላይ በብዛት አሲድ ወደ ግሮሮ እንደዚሁም ደግሞ ወደ አፍ ውስጥ ስለሚመጣ ያንን ለመከላከል ወይም ደግሞ ሰውነት ኮምፐንሳተሪ መካኒዝም ምራቅን መጨመርና አፍ በምራቅ መታጠብ መቻል አለበት። ስለዚህ ይሄም ጋስትሮሶፋጃል ሪፍሌክስ ዲዚዝ ወይም ደግሞ የጨጓራ የአሲድ መጠን መብዛት፣ እንዲሁም ወደ ጉሮሮ መምጣት እንደዚህ አይነት ችግሮችን ሊያመጣ ይችላል ወይም ደግሞ እንደ ምልክት ተደርጎ መወሰድ ይችላል። ሌላው የምራቅ መብዛት ወይም ደግሞ የምራቅ መጠን መጨመር በተለይ ክሮኒካሊ ወይም ደግሞ ለረጅም ጊዜ የቆየ ችግር ሲሆን ሌሎች ችግሮች እንዳሉ ጠቋሚ ሊሆን ይችላል። በተለይ ትልልቅ ሰዎች ላይ ለምሳሌ እንደ ፓርኪንሰንስ ዲዚዝ የምንለው ይሄ የኒውሮሎጂክ ችግር ነው ሰዎች የእንቅስቃሴ ችግር ወይም ደግሞ ጌት ዲስተርባንስ እንዲኖራቸው የሚያደርግ በትክክለኛው መልኩ ወይም ደግሞ በትክክለኛ መንገድ በፊት የሚናገሯቸውን ነገሮች ለመናገር መከልከል፣ ሰውነታቸው የመንቀጥቀጥ ስሜት መኖር፣ ምራቅ በብዛት ወደ አፋቸው መምጣት፣ የምራቅ የመዋጥ አቅማቸው በጣም ደካማ እንደሆነ ማሳያ ነው። ፐርኪንሰንስ ዲዚዝ እንደዚህ አይነት ችግሮችን በተለይ ደግሞ ምራቅ በብዛት ትልልቅ ሰዎች ላይ እንዲመጣ በማድረግ ትልቁን ድርሻ ይዛል። እንደዚሁም ሕፃናት ላይ ደግሞ ሰለብራል ፓልሲ ብለን የምንጠራው ችግር ወይም ደግሞ የአንጎል የእድገት ውስንነት እንደዚህ አይነት የምራቅ መጠራቀም ሊያመጣ ይችላል። ሌላው ደግሞ ማሎክሊዥን ብለን የምንጠራው ነው። የአነካከስ ወይም ደግሞ የአረጋገጥ የጥርስ ችግር ሰዎች ምራቅ እንዲኖራቸው ወይም ደግሞ እንዲበዛባቸው ሊያደርግ ይችላል። ለምሳሌ አንቴሪየር ኦፕን ባይት ብለን የምንጠራው ወይም ደግሞ የፊት ለፊት ጥርሳቸው ልክ ሙሉ ለሙሉ የኋላው ጥርሳቸው ሲረግጥ የፊት ለፊት ጥርሳቸው የማይረግጥ ሰዎች የአነካከስ ችግር ያለባቸው ሰዎች ታንጋቸው ወይም ደግሞ መላሳቸው በጣም ትልቅ የሆኑ ሰዎች የምራቅ መጠናቸው በጣም ከፍተኛ ይሆናል። እንደዚሁም ሌሎች የጤና ችግር ያለባቸው ከነርቭ ጋር በመያያዝ ወይም ደግሞ ከነርቭ ጋር በተያያዘ ሌሎች የጤና ችግሮችም እንደዚሁ ምራቅ የመብዛት ወይም ደግሞ ምራቅ ለመዋጥ ሰዎች ሊቸገሩ ይችላሉ። እንደዚህ አይነት ችግሮች በተለይ ማኒፌስት የሚያደርጉት ወይም ደግሞ የሚገለጡት ምራቅ በብዛት አፍ ውስጥ በመብዛት ወይም ደግሞ ለመዋጥ በመቸገር ነው። ወይም ደግሞ ምራቅ በብዛት አፍ ውስጥ የመመረት ሁኔታን ዲያግኖስ የምናደርግበት ወይም ደግሞ የምናቀበት መንገዶች አሉ። ቅድም የጠራናቸው በጣም ለአጭር ጊዜ የሚከሰቱ ችግሮች በተለይ ድድ ላይ የመቅላት ድድ የመድማት መጥፎ የአፍ ጠረን መኖር እንደዚሁም ደግሞ አፍ ውስጥ ያሉ የተቦረቦሩ ጥርሶች መኖር የአፍ ንጽሕና ጉድለት መኖር እነዚህ አይነት ችግሮች በቀላሉ በህክምና እንዲሁም ደግሞ ናዛል ፖሊፕ ወይም ደግሞ አፍንጫ ውስጥ የሚበቅል ስጋ በቀላሉ መስተካከል የሚችሉ ችግሮች ናቸው። እነዚህ ለአጭር ጊዜ የሚቆዩ ችግሮች ናቸው። ነገር ግን እንደዚሁ የሚሰጡት ወይም ደግሞ ሰዎች ለአጭር ጊዜ ምራቃቸውን እንዲበዛባቸው የሚያደርጉ ችግሮች ናቸው። ለረጅም ጊዜ ሰዎች ምራቃቸውን እንዲያመነጩ ወይም ደግሞ እንዲበዛባቸው የሚያደርጉ ችግሮች ቅድም የጠቀስኳቸው ናቸው። እነዚህ በአብዛኛው አንደርላይንግ ኮዝ ወይም ደግሞ የረጅም ጊዜ የጤና ችግር ያለባቸው እንደ ፐርኪንሳንስ ዲዚዝ እንዲሁም ደግሞ ሰብላል ፓልሲ እንዲሁም ሌሎች የጤና ችግሮች የምራቅ መጠን እንዲበዛ ወይም ደግሞ ብዙ ምራቅ እንዲመረት የማድረግ እድሉን ይፈጥራሉ። እንደዚሁም ጋስትሮ ሲፋጃል ሪፍሌክስ ዲዚዝም ያላቸው ሰዎች ምራቃቸው በብዛት ይመረታል። ስለዚህ አንደርላይን ኮዛቸው መታከም ይኖርበታል እንደማለት ነው። በሌላ አነጋገር ስለዚህ እነዚህን ሰዎች ያለውን ችግር በቀላሉ መለየት ይቻላል፣ ክሊኒክ ውስጥ እንደዚሁም ደግሞ ለአንደርላይን ኮዙ ወይም ደግሞ ላለው ችግር መፍትሄ መስጠት ያስፈልጋል። ስለዚህ የምናደርጋቸው ህክምናዎች የተለያዩ ናቸው ማለት ነው። ለምሳሌ የተቦረቦሩ ጥርሶች፣ እንደዚሁም ደግሞ የአፍ ንጽህና ወይም ደግሞ የጥርስ ንጽህና ደካማ መሆን የምንሰራቸው ጥርስ እንዲታጠቡ አድቫይስ እንሰጣቸዋለን እንደዚሁም ደግሞ እርሳቸው እንዲታከም፣ የተቦርቦሩና መሞላት ማይችሉ ጥርሶች ካሉ እነዛ እንዲነቀሉ፣ የድድ የጤና ችግር ካለ ወይም ደግሞ ጂንጂቫይተስ ወር ፐሬዶንታይተስ ካላቸው እንዲታከሙ እነዚህን አድቫይሶች፣ እንዲሁም ደግሞ የጥርስ አረጋገጥ ችግር ያለባቸው የብሬስ ህክምና እንዲያደርጉ አድቫይስ እናረጋቸዋለን። በተጨማሪም ጋስትሮሲፋጃ ሪፍሌክስ ዲዚዝ ያላቸው ደግሞ የውስጥ ደዌ ሐኪም እንዲያያቸው እና ከችግራቸው ያንን ችግር ወይም ደግሞ ምልክት ማስወገድ እንደሚችሉ ምክር እንሰጣቸዋለን። እንደዚሁም ደግሞ የፓርኪንሰንስ ዲዚዝ ወይም ደግሞ ህመም ያላቸው ሰዎች መድኃኒት እንዲጀምሩ እንደዚሁም ደግሞ ፊዚዮቴራፒ፣ ስፒች ቴራፒ እነዚህ ህክምናዎች በጣም እጅግ አስፈላጊ ናቸው። እንደዚህ በተለይ ለረጅም ጊዜ ህክምና ተደርጎ ወይም ደግሞ በመድኃኒት ህክምና ሞክረን ማይሳካ ከሆነ መስራት የምንችላቸው ቀዶ ህክምናዎች አሉ። ይሄ የምራቅ ቱቦዎችን ወደኋላ ወደ ጉሮሮ አካባቢ መመለስ። የምራቅ ቱቦችን ብዙ ቦታ ነው ያለው ለምሳሌ በጉንጫችን በላይኛው ክፍል በውስጥ በኩል የምራቅ ቱቦ በሁለቱም በኩል አለ። እንደዚሁም ደግሞ ከምላሳችን ስር የምራቅ ቱቦዎች አሉ። በተለይ የምላሳችን ስር ያሉ የምራቅ ቱቦዎች በቀዶ ህክምና ወደኋላ መመለስ ካለባቸው የምራቅ ቱቦዎች የመጀመሪያዎቹ ናቸው። ምክንያቱም ምራቅ በአብዛኛው ሰባ ከመቶ በሚባል ደረጃ የሚመረተው የምላስ የታችኛው ክፍል ስር ያሉ ቱቦዎች ጋር ነው የሚመጣው። ስለዚህ እነሱን ወደኋላ የመውሰድ ቀዶ ህክምና ስለዚህ በቀላሉ ሰዎች ምራቃቸውን መዋጥ እንዲችሉ ማገዝ ይቻላል። እንደዚሁም ሌሎች መድኃኒቶች መሞከር ይቻላል። እነዚህ መድኃኒቶች በአብዛኛው የጎንዮች ችግር ሊኖራቸው ይችላል። ነገር ግን መሞከር የምንችላቸው መድኃኒቶችም አሉ። ስለዚህ አንድ ሰው የምራቅ መጠን በተለይ ለአጭር ጊዜ የተከሰተ የምራቅ መጠን ሲኖረው ወደ ክሊኒክ በመምጣት የምራቅ መጠን ምክንያቱን ማረጋገጥ እጅግ በጣም አስፈላጊ ነው። እንደዚሁም ምርመራ ካደረግን በኋላ በቀላሉ ማከም እንዲሁም ደግሞ ያለውን ችግር ማስተካከል ይቻላል።